ገና በ19 ዓመቷ፣ በዓለም መድረክ ከፍተኛ ትኩረትን ያገኘችው በሹፌርና ሙያ ከተሰማራው አባቷና ከፖሊስ እናቷ በአዲስ አበባ ተወልዳ በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ኬሚካል ኢንጂነሪንግ ተማሪ የሆነችው ሞዴል ሃሴት ደረጀ በህንድ አገር በቴላንጋና ከተማ ለ72ኛ ጊዜ በተዘጋጀው ሚስ ወርልድ 109 ሀገራት በተሳተፉበት በ2025ቱ የሴቶች ቁንጅና ውድድር ላይ በታሪክ ለመጀመሪያ ጊዜ ኢትዮጵያን ወክላ በመሳተፍ የ500 ሺህ ዶላር ወይም የ68 ሚሊዮን ብር ሽልማት ወደ ካዝኗ ማስገባት ችላለች። የሀገራችንን የኢትዮጵያን ስም በትልቅ መድረክ ላይ በማስጠራት በዚህ ውድድር ዘርፍ ላይ ለመጀመሪያ ጊዜ ልትነግስም ችላለች። ታዲያ ይህንን የሞዴል ሀሴት ደረጀን ስኬት ልዩ የሚያደርገው ደግሞ በታሪክ ለመጀመሪያ ጊዜ በ2025 ሚስ ወርልድ ፌስቲቫል ኢትዮጵያን በመወከል ተሳትፋ የሚስ አፍሪካ ንግስናን ሆነ የሚስ ወርልድ ፍጻሜን በሁለተኛነት ማጠናቀቋ ሳይሆን በዚህ ውድድር ማጠናቀቂያ ላይ ከአወዳዳሪዎቿ ለቀረበላት ጥያቄ ሞዴሏ የሰጠችው ምላሽ ድፍን የዓለም ሕዝብ ያቀለጠ፣ እንደውም ኢትዮጵያ በውድድሩ አንደኛ ደረጃን ይዛ መጨረስ ይገባት ነበር ያስባለ በመሆኑ ነው። በቪዲዮ መግቢያ ላይ እንደተመለከታችሁት የሞዴል ሀሴት ደረጀ ምላሽ አወዳዳሪዎቿን በአግራሞት ያስጨበጨበ፣ ከሁሉም አቅጣጫ ውድድሩን የሚታደሙ የበርካታ ተከታታዮቿን ልብ ያሸነፈ ድንቅ ንግግር ተብሎለታል። በውድድሩ መጠናቀቂያ የመጨረሻው ምዕራፍ ላይ ደርሳ እንደ አንድ ወሳኝ የደረጃ መመዘኛ ተደርጎ የሚወሰደውን ጥያቄ የተጠየቀችው ከዝነኛው የህንድ ፊልም ተዋናይና ፕሮዲሰር ራና ዳጉባቲ ነበር። ሚስ ወርልድ ለዓላማና ስብዕና የቆመ ነው። እናም ስለ ውድድሩ የተሳሳተ አመለካከት ወይንም ትርጓሜ ላላቸው ሰዎች ሚስወርልድ በትክክል ምን እንደሆነ አንቺ እንዴት ትመልሽላቸዋለሽ? ተብላ ስትጠየቅ በቅድሚያ ለቀረበልኝ ጥያቄ አመሰግናለሁ። ምክንያቱም ኢትዮጵያን በሚስ ወርልድ እንደመወከሌ ከሀገሪቱ ሕዝብ በርካታ ወቀሳና ቅሬታዎችን ተጋፍጫለሁ። አብዛኞቹ ሚስወርልድ እንደ ሌሎቹ የቁንጅና ውድድሮች ይመስላቸዋል። ነገር ግን ለእኔ ከዛም በላይ ነው። ከኋላዬ ያሉ በርካታ ህፃናትና እናቶች ብዙ ነገር ያገኛሉ እዚህ በመቆሜ ብቻ። በታሪክም ለመጀመሪያ ጊዜ ከኢትዮጵያ እዚህ ቦታ መድረስ የቻልኩት እኔ ብቻ ነኝ። እናም በውስጤ ትልቅ ክብርና ኩራት ይሰማኛል። አምናለሁ እዚህ መድረሴ ለእኔ ወይንም ለሀገሬ ኢትዮጵያ ብቻ አይደለም። በተለይ ግን እዛ ለሚኖሩ ህፃናቶችና እናቶች ፋሽን ሾ ሆነ የቁንጅና ውድድር ከሁሉም ነገር ይበልጣል። ምንም ይሁን ዋናው ዓላማ ነው የኔ ዓላማም እናንተም ምንም ብትሰሩ ዓላማችሁን ማሳካት እንደምትችሉ ማሳየት ነው በማለት መልሳለች። ታዲያ ይህ የሞዴሏ ድንቅ ምላሽ ወይም ንግግር የአወዳዳሪዎቿን የነራና ዳጉባቲን እጆች ያስጨበጨበ በርካታ የውድድሩ ታዳሚዎችን ልብ ያሸነፈ የምንጊዜም ድንቅ ንግግር ተብሎለታል። ይህ የሞዴል ሀሴት ድንቅ ንግግር እንዲያውም ኢትዮጵያ ውድድሩን ከታይላንድ ቀድማ ማሸነፍ ይገባታል ያስባለ ነበር። ከውድድሩ በኋላ የውጭ ታዳሚዎች ስለ ሞዴሏ የሰጡትን አስተያየቶች እንመልከት። ኢትዮጵያ ትክክለኛዋ አሸናፊ ነች። ማመን አልችልም። ኢትዮጵያን ወክላ የተሳተፈችው ሴት በብቃትም ሆነ በፈገግታ ከሁሉም ትለያለች። ኢትዮጵያዊዋ ሞዴል የሰጠችው መልስ ከሁሉም ከሌሎቹ መቶ ስምንት ሞዴሎች ይበልጣል። ይህም ለሀገሯ ያበረከተችው ትልቅ የማይረሳ ውለታ እንዲሆን ያደርገዋል። የአንደኝነት ደረጃም ለሞዴል ሀሴት ይገባል በማለት ሞዴሏን አሞካሽተዋል። በመጨረሻም ሞዴሏ ከውድድሩ መጠናቀቅ በኋላ ለመጀመሪያ ጊዜ በታዲያስ አዲስ ላይ ቀርባ ከሰይፉ ጋር ባደረገችው ቃለ መጠይቅ እንደ ሀገር ለውድድሩ ቅድመ ዝግጅት ሆነ አስፈላጊው ትኩረት እንዳልተሰጠው በመድረኩ ሞዴሏን ለመደገፍም ሆነ ለማበረታታት አንድ ሀበሻ እንኳን አለመታደሙ ፈታኝ እንዳደረገው በመግለጽ በአንጻሩ የሌሎች ሀገሮች ሀገራቸውን በሚስወርልድ ለሚወክሉ ተወዳዳሪዎቻቸው በወጪ ከማገዝ ባለፈ ሀገራቸውን ከፍ ለማድረግ ሲሉ የአልማዝ ወይም የዳይመንድ ሀብል ሁላ አጥልቀው እንዲታዩ ጭምር ድጋፍ ማድረጋቸውን ገልጻለች። ይሁን እንጂ ከሀገራችን ሕዝብም ሆነ ከመንግስት ምንም በቂ ትኩረትና ድጋፍ ያልተደረገላት ሞዴል ሀሴት የውድድሩን ጥልቀት በመረዳት ገና በ19 ዓመቷ ይህንን ታሪክ ለሀገሯ በመጻፍ በቤተሰቦቿም ሆነ በአርናቂዎቿና በአወዳዳሪዎቿ ላይ ልትነግስ ችላለች። ውድ የበያይነት ተከታታዮቻችን በሞዴል ሀሴት ስኬት እንዲሁም በንግግሯ ከተደሰታችሁ ቪዲዮውን ላይክ አድርጉ፣ እንዲሁም ስለ ሞዴሏ የሚሰማችሁን ማንኛውንም ሀሳብዎን አስተያየት ኮሜንት ላይ በነጻነት ያጋሩን። ለቻናላችን አዲስ የሆናችሁ ደግሞ ይህ በየአይነት ነው። በአይነት በአይነቱ እያዘጋጀን በየሳምንቱ የምንለቃቸው ቪዲዮዎች እንዳያመልጧችሁ፣ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። መልካም ቀን ተመኘን። በዚሁ አበቃን።